ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም ጠቃሚ የሆነ አምስት ነጥቦችን እናነሳለን። በተለይ የመጨረሻው በጣም በጣም በጣም ለናንተ የሚያስፈልግ ነው። ስለዚህ አብረን እንቆይ። ሰላም ውድ ቤተሰቦች ፔሪ ነኝ። እንኳን ወደ እኔ ቻናል በሰላም በፍቅር በጤና መጣችሁልኝ። ስለተገናኘን ደስ ብሎናል። በስንት ቀናችን አለ እንደዚህ ፌስ ቱ ፌስ ከተገናኘ። ውድ ቤተሰቦች በጣም አመሰግናለሁ ስለምታበረታቱኝ አብራችሁኝ ስለሆናችሁ። ሰብስክራይብ ሳታደርጉ የምትመለከቱ ቤተሰቦች ሰብስክራይብ ይደረግ። የምትወዱኝ የምትፈልጉኝ ደግሞ በላይካችሁ ፍቅራችሁን አድርጋችሁ ግለጹልኝ። ሁልጊዜ የናንተ ኮመንት ያበረታኛል። ሼር ሼር ሼር ይደረግ። እንዲሁም በሚቀጥሉት ሁለት ሶስት ቪዲዮዎች ላይ እኔን መጠየቅ የምትፈልጓቸውን ጥያቄዎች ለመመለስ የመምጣት ሀሳብ አለኝ። የምትፈልጉትን እኔን መጠየቅ የምትችሉት በንግግር የሚመለስ ነገር ካለ ምን ታደርጋላችሁ? ኮመንት ላይ አስቀምጡልኝ። ስለዚህ የእናንተን ጥያቄዎች ሰብስቤ በአንድ ምርጥ ቪዲዮ ደግሞ እመጣለሁ። ውድ ቤተሰቦቼ በጣም ነው የማመሰግነው። አሁን ወደ ጉዳያችንና ወደ ፖይንታችን እንግባ። የመጀመሪያው ፖይንት ምንድን ነው? ከስተመርን ደንበኛን ማስቀየም ይመዱ ነው። ብዙ ሰው ምንድን ነው ከስተመርን እንደ እንቁላል እንድትይዙ፣ እንድትንከባከቡ፣ በቃ ዝጭንቅላታችሁ ላይ እንድትሰቅሉ፣ በቃ መሬት እንድትሆኑ ምናምን በጣም በጣም በቃ ፎርስ በቃ ደንበኛ እያያዝ ደንበኛ አንዳንዴ ግን ማስቀየም ያለባችሁን ደንበኛ ማስቀየም ልመዱ። ያለ በለዛ ኢነርጂያችሁን የፈጠራ ችሎታችሁን እንዲሁም ኢሞሽናችሁን ታጣላችሁ። ለምሳሌ እነዚህ አይነት ደንበኞች እነማን ናቸው? በል የመጀመሪያው ካዘዛችሁ በኋላ አስር ጊዜ እየደወሉ የሚያጨናንቋችሁ የሚጨቀጭቋችሁ ዲዛይን በየደቂቃ ሰው እያማከሩ የሚቀይሩ ኮንፊደንስ የሌላቸው በራስ መተማመን የሌላቸው የሚያምርባቸውን የማያውቁ ሰዎችን ገና ጎረቤት፣ አዝማድ አማክረው የሚወስኑ ሁል ጊዜም ማለት ነው። ኢነርጂያችሁን ነው ሳክ የሚያደርጉት። ስሜታችሁን ነው ሳክ የሚያደርጉት። እናንተ የተፈጠራችሁት ገንዘብ ለማግኘት ብቻ አይደለም። ስሜት አላችሁ፣ ኢሞሽን አላችሁ። ክሬቲቭ ለመሆን ማይንዳችሁ ፍሪ መሆን ይፈልጋል። የሚያጨናንቋችሁ ኮንፊደንስ የሌላቸው ሰዎች ትሬት አርጉ፣ ሞክሩ፣ ትሬት አርጉ፣ ሞክሩ። አሁንም ተመልሰው ታጥቦ ጭቃ ከሆኑ ግን ከነሱ የሚመጣ እያንዳንዱ ገንዘብ ይቅርባል። ለዛ ነው ደንበኛ ማስቀየም ልመዶ ያልኳችሁ። ሁለተኛ፣ የእናንተን ዲዛይን ይፈልጋሉ፣ የእናንተን ስራ ይፈልጋሉ፣ በፍጹም መክፈል የማይፈልጉ ኢነርጂያቹን በመከራከር ዋጋ ዋጋ ዋጋ የሚከፈለው በጥራቱ በኳሊቲው ልክ ነው። በጨርቁ ጥራት በስፌቱ በዲዛይኑ ውስብስብነት እያንዳንዱ ነገር ዋጋ አለው። የእናንተን ስራ ይፈልጋሉ ከእናንተ ውጭ መሄድ አይፈልጉም፣ ዋጋ ግን መክፈል አይፈልጉም። ኦኬ አንዴ የተባበሩ ትሪት አርጉ፣ ሁለቴ የተባበሩ ትሪት አርጉ። ይሄ ነገር ግን በበዛ ቁጥር ኢነርጂያችሁን ሳክ ስለሚያደርግ እንደዚህ አይነት ጨቅጫቃ ተከራካሪ፣ ኢነርጂያችሁን የሚያበላሹ ቀን ውስጥ የመስራት ፍላጎታችሁን በሙሉ የሚያበላሹ ሰዎች ከሆኑ ነው አልትቀበሉ። ትእዛዙን አስቀይሙ፣ ያ ሰው ድጋሚ አይምጣ። ከፈለገ የእውነት ነው የምላችሁ፣ ብዙ ጊዜ ስለተቸገርኩበት። በጣም ብዙ ሰዎችም ይቸገራሉ። ግን እኔ ከገንዘብ በላይ ነኝ። አንተ እንደዚህ አይነት ካራክተር ያለ ሰው ከምትከፍለኝ ገንዘብ በላይ የኔ ኢነርጂ ይጠቅመኛል። የኔ ኢሞሽን ይጠቅመኛል። የኔ ክሪኤቲቪቲ ማይንድን ፍሪ ማድረግ ይጠቅመኛል። ከአንተ የማገኘው ሁለት ሺህ ወይ አንድ ሺህ ብር የኔን ኢነርጂ አይተካልኝም። ኦኬ አፕሴት የሚያደርጉ የተለያዩ ካራክተር ባህሪ ቢሆናቸው በጣም ልትችሏቸው የሚገቡ ከስተመሮች እንዳሉ ሆኖ እነዚህን ሁለት ከስተመሮች ግን መታገስ ራስ ላይ እሳት እንደመጫን ኦኬ ሁለተኛው ደግሞ ምንድን ነው የሚሆነው አሁን ላይ ቲክቶክ ላይ፣ የተለያዩ ማህበራዊ ሚዲያ ላይ በተለይ ቲክቶክ ላይ ዲዛይነሮች በጣም እየተንጫጩ ነው። እናንተ ሰፊ ናችሁ ዲዛይነሮች ናችሁ ኮፒ እያደረጋችሁ የሰው ስራ የራሳችሁን ስራ አትፈጥሩም ወይ ምናምን የሚሉ በጣም ብዙ ጫጫታ። ዲዛይነሮች ማለት ነው እናንተ ኮፒ ሳታደርጉ ነው ወይ እዚህ እየደረሳችሁት ነው? የመጀመሪያ ጥያቄ የትኛው፣ በተለይ እኛ ሀገር የትኛው ምን መመጻደቃችን ነው እንዴ? አንድ ዘፋኝ የጥራውንን የመሐሙድን የአለማዮ ሸቴን ሁሉ ሸክሽኮ በደንብ ጉሮሮን ከገራ በኋላ ነው አደለ የራሱን አልበም የሚያወጣው የራሱን ስራ የሚያወጣው። አንድ ሰዓሊ የሰው ፎቶ የተሳሉ ስዕሎችን እየሳለ እየሳለ ከሄደ በኋላ ነው አይደል የራሱን ክሬቲቪቲ የሚሰራው። አንድ ዲዛይነር የተለያዩ የተሰሩ ዲዛይነሮችን እየሰራ ራሱን እያበቃ ክሬቲቪቲውን እያበቃ ራሱን አፕግሬድ እያደረገ እያሳደገ ነው ወደ ራሱ ዲዛይን የሚሄደው። የትኞቻችሁ ናችሁ ከመሬት ውስጥ እንዲብቀል ብላችሁ በአንድ ጊዜ ክሬቲቭ የሆነ አይዲያ ያመጣችሁት? አንመጻደቅ። ብዙ ኢትዮጵያን ውስጥ ኢትዮጵያ ውስጥ ያለን ዲዛይነሮች እድሜ ለፒንትረስት ለተለያዩ ፎቶዎች ለተለያዩ የሚለቀቁ ሶሻል ሚዲያ ኢንተርኔት እኮ ዘመን ላይ ነው ያለ፣ ነው አይደለ? እያንዳንዱ ነገር እያንዳንዱ ውጭ የተሰራው ጉቺ ላይ የተሰራው ምናምን ላይ የተሰራው ዲዛይን እኮ እጃችሁ ላይ በስልካችሁ ታገኛላችሁ። እሷን ኮፒ ፔስት ስታደርጉና የራሳችሁን ባጅ ትለጥፋላችሁ። የእናንተ ካራክት የእናንተ ነገር ሲነካ እናንተ ስትነኩ ችግር የለም። ኦኬ፣ የሆነ ሰው ደግሞ እሱን ኮፒ አድርጎ ሲሰራ አገር ይያዝ? ትክክል ነው። የራሳችሁ ፈጠራ ከሆነ አስመዝግቡት። ማንም ሰው አይነካባችሁም መጀመሪያ እናንተስ ምን ላይ ተመስረታችሁ ያንን ፈጠራ ፈጠራችሁት ግን ግን መብላችሁ ከመሬት አፍልቃችሁ የፈጠራችሁት ይመስል የፈጠርን ይመስል የምንመጻደቅ ሰዎች ኮፒ ከማድረግ ነው ወደ ራስ ነገር የሚመጣው ኦኬ ያን ያህል የተራቀቀ ስራ አለን የምትሉ ሰዎች ደግሞ ምን ማድረግ ትችላላችሁ ማስመዝገብ በጣም ቀላል እነሱም እኮ አይመጻደቁም የትኛውም ነገር ዲቨሎፕ እስኪሆን ድረስ የሆኑ ሰዎችን ስራ በመስራት ነው ወደዛ ነገር የሚበቃው። ኦኬ፣ ስለዚህ አሁን ሶስተኛ ላይ ደርሰናል። ሶስተኛው ደግሞ ሁልጊዜም ጠያቂ ሁኑ። መጠየቅ ያበቃል፣ መጠየቅ ያነቃል። ባይ ዘ ወይ በጣም በጣም በጣም በጠየቅን በተረዳን ሰዎችን በጠየቅን በተብራራልን ነገሮችን ባየን ቁጥር ማይንዳችን እየሰፋ ከኛ ከምንችለው ነገር የተለየ መንገድ እንዳለ ማወቅ እንጀምራለን። ስለዚህ ጠያቂ ሰው የበለጠ እውቀት የማግኘት እድል አለው። የጠየቀ ሰው ይጠቀማል። መርምሩ፣ ጠይቁ፣ ፈልጉ ነው። ኦኬ። አራተኛው አራተኛው ለሁሉም ነገር መክሊት ያስፈልጋል አትታገሉ ነው ለሁሉም ነገር መክሊት ያስፈልጋል አትታገሉ የዲዛይን ስራ ስለቻላችሁ ስፌት ስለተማራችሁ ትምህርት ቤት ስለገባችሁ ዲዛይነር ትሆናላችሁ ብሎ የመከራችሁ ሰው ካለ ኤክስ ነው አትሆኑም መክሊታችሁ መሆኑን እርግጠኛ ሁኑ የትኛውም ስራ ላይ ብትገቡ ዲዛይነር ብቻ አይደለም ስለዚህ መክሊታችሁ ነው ወይ መክሊታችሁ ከሆነ አጥብቃችሁ ይዙት ካልሆነ ግን ቁስቁሱት ወደ ሌላ ሁሉም ሰው ዲዛይነር ይሆናል ማለት አይደለም ኦኬ አምስተኛውና በጣም ወሳኙ በጣም ወሳኙ ነገር ልንገራችሁ፣ እናንተ የተፈጠራችሁት ሰውን ለማገልገል እንጂ ገንዘብ ለማከማቸት ብቻ አይደለም። ያላችሁን ማካፈል ለመዱ። እኔ ለምሳሌ ለእናንተን ማካፈላት፣ አንድ ነገር ሳካፈል እናንተ እኔ ላይ ደረሳችሁ ወይ ደግሞ እኔን በለጣችሁ ማለት እኮ አደል። እናንተን ሳካፈል እኔ ደግሞ አንድ እጥፍ አፕግሬድ እያደረግኩ ነው ራሴ። ሁልጊዜ እኔ አድጋለሁ፣ ሁልጊዜ አድጋለሁ። ለእናንተ ለማስረዳት፣ ለእናንተን ለማገዝ፣ ለእናንተ ለማብራራት በጣርኩ ቁጥር እየበለጠ እኔ እንደውም በደንብ እየገባኝ ይመጣል። ለእናንተ እናንተን በማገልገል ውስጥ እኔ የማገኘው በረከት በጣም ብዙ ነው። በነፃ ለእናንተ ማስተማሪን አይደለም የማየው። ለእናንተ በማስተማሪ የሕሊና እረፍት አገኛለሁ። ሁለተኛ አስራት በኩራት ሲባል ገንዘብ ብቻ አይደለም ያላችሁን ማካፈል ነው። አስራት በኩራት አንደኛውም አስራት በኩራት ያላችሁን ማካፈል እውቀትም ይሁን ጊዜም ይሁን ፍቅርም ይሁን ሰላምም ይሁን በረከትም ይሁን። ያላችሁን ማካፈል። ስታካፍሉ ይጨመርላችኋል። የሰው ልጅ ገንዘብ ለማከማቸት የተፈጠረ ፍጡር አይደለም። ጊዜው ነው ገንዘብ ላይ በጣም ፎከስ እንድናደርግና እንድንጨካከን ያደረገን። የሰው ልጅ የተፈጠረው ለሰው ለመኖር ነው። የሰው ልጅ የተፈጠረው ሰዎችን ሰርቭ ለማድረግ ነው። እናንተ ኢቭን ትልቅ ካምፓኒ ከሰዎች ጋር አሁን ተራርቃችሁ ትልቅ ካምፓኒ ትልቅ ነገር መሰረታችሁና ኢን ቢሊየን ብር አጠራቀማችሁ ከዚያ ምን ታደርጉታላችሁ? መለሳችሁ፣ ፋብሪካ ትከፍታላችሁ፣ ሰራተኛ ትቀጥራላችሁ። መለሳችሁ ሰው ነው ሰርቭ የምታደርጉት። መጨረሻው አውትፑቱ ምንድን ነው? የመጨረሻው ውጤት ምንድን ነው? ሰዎችን ማገልገል፣ ለሰዎች መሸጥ፣ ሰዎችን ማስደሰት፣ ሰዎችን ማርካት፣ ስራ አጦችን ስራ መስጠት፣ እውቀት የሌላቸውን ሰዎች እውቀት መስጠት። ከዛ ውጪ ምን ታደርጋላችሁ? ነገር ከሰው ውጪ ሰክሰስ ካላችሁ፣ የለም። ሁሉ ሰክሰስ መጨረሻው ሰዎችን ማገልገል። ዶክተር ሁኑ፣ ስኬታማ፣ በጣም ትልቅ እንትን ሁኑ፣ መጨረሻችሁ ሰዎች ማገልገል። ዶክተር ሆናችሁ ማንን ነው የምታክሙት? ዲዛይነር ሆናችሁ ማንን ነው በዲዛይነራችሁ በዚህ በዲዛይናችሁ የምታስደስቱት? ሰው ከሌለ እኮ ምንም ነገር የለም። አሁን ነው ጊዜው። ሰውን ቀብሮ ገንዘብን እላይ አግንኖ ጌታንም ገንዘብንም ልናመልክ እየተሯሯጥን ሁሉን ነገር እያጣን ያለ ነው። ሰውነት ይቀድማል። ስለዚህ ያላችሁን ስታካፍሉ ያላችሁን ስታካፍሉ በረከትን ታገኛላችሁ። ገንዘብ ባገኛችሁ ቁጥር፣ እንደውም ብዙ ሰው ስስታም ይሆን ባይዘው። ለሰዎች ስታረጉ፣ ለሰዎች ስትሰጡ፣ ለሰዎች ስታካፍሉ፣ እውቀትም ይሁን ገንዘብም ይሁን ምንም ነገር ለሰዎች ስታካፍሉ፣ የመጀመሪያው የምትደሰቱት እናንተ ናችሁ። ከተሰጠው ሰው ይልቅ የምትደሰቱት እናንተ ናችሁ። ስለዚህ ያላችሁን የምታውቁትን ያገኛችሁን ሁልጊዜም አካፍሉ፣ አትሰትስቱ። እናንተ ለሰው ስላካፈላችሁ የምታጡት ነገር የለም። በረከት ይጨመርላችኋል፣ እውቀት ይጨመርላችኋል፣ ጥበብ ይጨመርላችኋል። ቤተሰቦች እነዚህን አምስት ፖይንቶች በደንብ ካገኛችሁ በእርግጠኝነት ህይወታችሁ፣ ስራችሁ እየተቃና እግዚአብሔር የሞላበት የተባረከ መንገድን እንደምትመሩ አልጠራጠርም። አመሰግናለሁ ውድ ቤተሰቦች። ሰብስክራይቧን ጠቅጠቅ አድርጓት፣ ሄደውን ምልክቷል ማድረግ እንዳይረሳ በሌላ ጠቃሚ ቪዲዮ እስከምንገናኝ፣ በጣም ነው መወዳቸው። አመሰግናለሁ።